የሚቀጥለውን ሀያ ደቂቃ አስቶ ሀያዎች ውስጥ ያለው እድሜያችሁን አሪፍ ሆኖ እንድታሳልፉ ትረዳችኋል። በጣም ከመወዳቸው አባባሎች ውስጥ እና ውስጤ ከቀሩ አባባሎች ውስጥ አንድ ጄፍ ቤዞስን አባባል ልንገራችሁ ዘ ሪች ጌት ሪቸር ቢኮዝ ዘይ ትራይ ኤቨሪ ሚኒንግፉል ቲንግ ኤንድ ቴክ ካልኩሌትድ ሪስክ በት ዘ ፑር ቲንክ ኤቨሪቲንግ ኢዝ እስካም ኔቨርቴክ አክሽን ኤንድ ቴክ ሪስክ። ሀብታሞች የበለጠ ሀብታም እየሆኑ ሄዳሉ፣ ምክንያቱም ላይፋቸው ላይ የሚመጡትን ነገሮች በሙሉ እየሞከሩ ሪስክ ቴክ እያረጉ ስለሚያሳልፍ። ነገር ግን ድሆች ሁሉም ነገር ስካም ይመስላቸዋል። ስለዚህ ምንም አይነት አክሽን አይወስዱም። ሁልጊዜም እስካም ነው ብለው ስለሚያስቡ ሁሌም ሪስክ አይወስዱ። ሶ እኔ መጀመሪያ ሚሊዮኔን በ23 ዓመቴን የሰራሁት ሁለት ማስተርስ ዲግሪዎቼን በ23 ዓመቴን የሰራሁት፣ ያም ብቻም ሳይሆን ያገባውበትም ዓመት 23 ዓመቴ ላይ ነው። አሁን ላይ ሚሊዮኖችን በየወሩ ጄኔሬት ያደርጉልኝ መልቲፕል ቢዝነሶችን ራን አረጋለሁ። አሁን 28 ዓመቴ ነው። ስለዚህ እኔን ምናልባት ኤርሊ ኤጅ ላይ ሆኜ ሰዎች አግኝተው አድቫይስ ቢሰጡ ብዬ ማስባቸውን ሪል ወርልድ ላይ በጣም የሚጠቅሟቸው ነገሮች እነግራቸዋለሁ። አሁን የምነግራቸው ነገሮች ቢዝነስ ላይ ብቻ ሳይሆን አጠቃላይ ላይፍ ላይ በጣም ሼፕ የሚያደርጓቸው ናቸው እነዚህ ሶስት ፓርቶች። የሚቀጥለው አምስት አስር አስራ አምስት ዓመት ላይፋችሁ ላይ አፕላይ የምታደርጉት ከሆነ ፕሮዳክቲቪቲያችሁን በጣም ይጨምረዋል። የመጀመሪያው ፓርት ስትራቴጂ እና ፎከስ ምናረግበት ሄያ ነው። አንደኛ አድቫይሴ ሪስክ ኢት ኦል ሁሉም ነገር ሪስክ አሩ ላሰባችሁት አንድ ነገር መቶ ፐርሰንት ኦሊ እንድትገቡበት ስጅስት አደርጋችኋለሁ። ሀያዎቹ ላይ እድሜ ላይ ሆናችሁ ምንም ያሳሰባችሁ ሪስክ የለም። ምንም ማለት አንድ ነገር ሪስፖንስብል ሆናችሁ ብትወስዱ የሚፈጠር የተለየ ነገር የለም። ወይ ትማሩበት አላችሁ፣ ወይ ፌል ያደርጋል፣ ወይ ደግሞ ሰክሰስፉል ትሆኑበት አላችሁ። ሌላ የተለየ ነገር አይፈጠርም። ስለዚህ ያንግ በሆናችሁበት ኤጅ ላይ በዚህ ኤርሊ ኤጅ ላይ ባላችሁበት ሀያዎቹ መጀመሪያ ላይ ሰላሳዎቹ መጀመሪያ ላይ ሆናችሁ ሪስኮችን ለመውሰድ ሬዲ ብትሆኑ ጥሩ ነው። ሌላ ተጨማሪ ሪስፖንሲቢሊቲ ከሌለባችሁ የፋሚሊ ሎድ ከሌለባችሁ ቤተሰብ ካልመሰረታችሁ ተዳሩስ ካልሆናችሁ ልጆች ካልወልዳችሁ፣ ምንም ፌል የምታደርጉት ነገር የለም። ጀስት ትሞክሩታላችሁ። ካልተሳ ካልተሳካም ነው ሌላ ላይፋችሁ ላይ በጣም የተለየ ነገር አይፈጠርም። ምንም አይነት ዜሮ ዳውን ሳይድ የለው፣ ምንም ዳውን ሳይድ የለው በቃ ምንም ላይ ናችሁ፣ ምንም የሚፈጠር ነገር የለም። ኦልሬዲ ለምሳሌ ስራ ላይ ሌላችሁ ሰዎች ወይም ካፒታል ሌላችሁ ሰዎች የሆነ ስራ ብትጀምሩ ምንም የምታጡት ነገር የለም። መቼም ከምንም ላይ ምንም አይታጣም። አለ የሆነ ነገር ግን አድቫንቴጅ ኖሮት ምናልባት ግን ቢሳካ ግን የሆነ ነገር ጌን ታደርጉበታላችሁ እንጂ አትጎዱ። እንደውም አይነት ሴታችሁ ላይ ማሰብ ያለባችሁ ነገር ምንድነው፣ የምሞክረው ነገር ሁሉ ስኬት ነው ብላችሁ ማሰብ አለባችሁ። ምክንያቱም ከተሳካ ተሳካ፣ ካልተሳካ ደግሞ አንድ ነገር ተማራችሁበት እንጂ የተለየ ነገር የለውም። ምክንያቱም ገና ይሄ ኤክስፒሪንስ ቢልድ የምታደረጉበት ፈንዳሜንታል የሆነ ታይም። ሁለተኛው አንድ ነገርን ማስተር ለማድረግ ሞክሩ። ይህን አይነት አድቫይስ ከኔ ላጠብቁ ትችላላችሁ፣ ምክንያቱም ብዙ ነገሮች ላይ ብዙ ነገሮች የሰራ አይነት ሰው ስለሆንኩኝ፣ እንግዲህ ምናልባት አንድ ነገር ላይ ስፔሻላይዝድ ማድረግን ሰፖርት እያደረግኩኝ ይመስላል። አሁን እያልኳቸው ያለ አድቫይስ ግን እንደዛ አደለም። በደንብ አዳምጡ። ፎከስ የምታደረጉባቸውን ላይፍ ሴክተሮች ምረጡ ማለት ነው። ለምሳሌ ከገንዘብ ጋር የተገናኘ ነገር ከሆነ ቢዝነስ ኦሪንትድ መሆን አለባችሁ። ስለዚህ እሱ ላይ ፎከስ ዱ። ብዙ ነገር ብትሰሩ ችግር የለም። እዛ ውስጥ ሆነ የገንዘብ ጉዳይ ላይ ኖራችሁ፣ የሶሻል ላይፍም ላይ ኖራችሁ፣ ሪሌሽንሽፕም ላይ ኖራችሁ፣ ከዛ ሌላ ፖለቲካ ውስጥም ኖራችሁ፣ ስፕሪቹዋል ነገር ውስጥ ሆናችሁ አምስት ስድስት ትላልቅ የሆኑ ሴክተሮች ላይ ግን የምትሆኑ ከሆነ መቼም ፎከስድ አትሆኑ፣ መቼም አይሳካልም። ስለዚህ በጣም ሴሌክትድ የሆኑ ፊው ነገሮች ላይ ፎከስ ለማድረግ ሞክሩ። ላይፋችሁ ላይ በጣም ማተላለጋሉላችሁን የምታስቧቸው ነገሮች ላይ ብቻ ትኩረት ለማድረግ ሞክሩ። ትምህርት ከሆነ ትምህርት፣ ገንዘብ ያመጡላችሁ መንገዶች ከሆኑ ገንዘብ ያመጡላችሁ መንገዶች። የግድ አንድ መንገድ ላይሆን ይችላል፣ ብዙ መንገድ ገንዘብ ሊያመጣላችሁ ስለሚችል ችግር የለውም። እሱ ውስጥ ሆኖ ብዙ ነገር ማድረግ ችግር የለው። ነገር ግን የምታተኩሩባቸውን ነገሮች ግን መምረጥ አለባቸው። ሪሌሽንሺፕ ላይ ከሆነ ሪሌሽንሺፕ ላይ፣ ፋሚሊ ላይ ከሆነ ፋሚሊ ላይ፣ ሶሻል ላይፍ ላይ ከሆነ ሶሻል ላይፍ ላይ ኳስ ከሆነ ኳስ ላይ ስፖርት ነገር ከሆነ ከዛ በኋላ፣ እዛ ውስጥ ከገባችሁ በኋላ ደግሞ ብዙ ነገሮች ሊኖሩ ይችላሉ፣ ግን አንዱን ቢያንስ እስከ ጥግ ድረስ ቀጥቅጣችሁ ለመሞከር ሞክሩ። ነካነካ አርጎ ማለፍ ነካነካ አርጎ ማለፍ የትም አይደርሳችሁም። በደንብ ቀጥቅጣችሁ እስከ ጥግ ድረስ ካላያችሁት በስተቀር አይሰራም። ማለትም አትችሉም ወይም አልተሳካልኝ ልትሉ ብትሉ ፌር አይደለም በትክክል አልሞከራችሁትማ። ስለዚህ እስከ ጥግ ድረስ ይሄ ነገር ቢሳካ ምን ይመስላል የሚለው ደረጃ ድረስ መሞከር መቻል አለባችሁ። ለምሳሌ ኦንላይን ቢዝነስን ብንመለከት ኦንላይን ቢዝነስ ላይ በጣም ብዙ የኦንላይን ቢዝነስ አይነቶች አሉ፣ ገንዘብ ልንሰራባቸው የምንችልባቸው መንገዶች አሉ ኦንላይን ላይ። ስለዚህ ያው ትኩረቴ ኦንላይን ቢዝነስ ላይ ከሆነ ኦንላይን ቢዝነስ ላይ ካሉ ነገሮች ውስጥ ደግሞ አንዱ ሁለቱም ሶስቱም ሞክራለሁ ይባት፣ አንዱን በደንብ እስከ ጥግ ሞክረዋለሁ፣ ከተሳካልኝ ተሳካልኝ፣ ካልተሳካልኝ ችግር የለውም፣ እሱን ፖዝ አድረገውና ሌላ ጀምራለሁ። ግን በደንብ እስከ ጥግ መሞከራለሁ። እሱን እስከ ጥግ ሞክሬ ካልተሳካልኝ ሌላ ደግሞ ጀምራለሁ፣ ሌላ ደግሞ ያኛውም እስከ ጥግ ሞክረዋለሁ ማለት ዩ ሃቭ ታይም። ምንም የሚያዘገያችሁ ነገር የለም ከተሳካ ግን አንዱ በዛ ነገር ጥሳችሁ ነው የምትሄዱት። ስለዚህ እችን አይነት አስተሳሰብ ሊኖራችሁ ይገባል። ማዘግየትን ደግሞ በጣም መቀነሳለን። ሶስተኛው ፓሽን ኢዝ ኦቨሬትድ። ፓሽን በጣም ኦቨሬትድ። ፓሽኔ ነው የምከተለው እኔ ፓሽኔ ይሄ ነው፣ ስለዚህ ሱን ነው ምሰራው እኔ ወደ ስራ ሄድ ነው፣ ስለዚህ ሱን ነው ምሰራ ምናምን ለሞቲቬሽን በጣም የተመቸ አይነት ሰው መሆን የለባችሁ። ፓሽን በተፈጥሮ በተፈጥሮ ፓሽን ለእናንተ ምንም የሚያመጣው ነገር የለም። አንድ ነገር ላይ ፓሽኔትድ ከሆናችሁ ወይም ፓሽን ነው የምትሉት ነገር ብዙ ጊዜ እናንተ ለሰዎች የምታደረጉት ነገር ነው እንጂ ሰዎች ለእናንተ የሚያደረጉላችሁ ወይም እናንተ ጌ የምታደረጉት ነገር አይደለም። ኤርሊ ኤጅ ላይ ደግሞ ይሄ ነገር በጣም ዋጋ ያስከፍላችኋል። ምክንያቱም ፋይናንሻል ሰክሰስፉ የምትፈልጉ ከሆነ ፓሽን ነው ብላችሁ ዝም ብሎ የሚያስደስታችሁ ነገር ብቻ መስራት የለባችሁም። ገንዘብ ሊያመጣ የሚችል ነገር ላይ መሆን አለ በምሰሩ ያም ብቻም ሳይሆን ደግሞ እድሜያችሁ እያደገ በመጣ ቁጥር ፓሽናችሁ እየተቀያየር ይሄዳል። የምትወዱት ነገር እየተለዋወጠ ይመጣል። ይዘ ላይ 15 ዓመታችሁ 16 ዓመታችሁ ላይ ያላችሁ የምትወዱት ነገር አይደለም አሁን ፓሽን ፓሽኔትን የምትሆኑበት 20 ላይ 25 ላይ 30 አርባ ላይ ስትሆኑ በየዓመቱ ሚለያይ ነገር ነው ፋሽን ሊሆን ሚችሉ። ስለዚህ የግድ አንድ ነገር ላይ ብቻ ስቲክ አድርጌ አይ ፋሽኔ ይሄ ነው ብላችሁ በጣም ስቲክ የምታደርጉት ነገር ዋጋ ያስከፍላችኋል። በተቻለ በጣም ፕራክቲካል ለመሆን ሞክሩ። ይሄ ሞቲቬሽን ላይ በጣም ትኩረት ያደረገ አይነት ሰው አክሽን ቴከር መሆን አለበት። ስለዚህ ይሄ ፋሽኔ ነው መወደውን ስራ ነው ምሰራው ምናምን የሚሉ ነገሮች በኋላ ላይ ይደርሳል። መጀመሪያ ላይ ግን ኤርሊ ኤጅ ላይ ፈንዳሜንታል ነገር የምታደርጉበት ነገር ላይ ፋውንዴሽናችሁን ቢውድ የምታደርጉበት ታይም ላይ ግን በተቻለ መጠን ወደዳችሁት አልወደዳችሁት የሚባል ነገር የለም። ያ ነገር መሰራት አለበት ብላችሁ ካሰባችሁ መስራት ነው አለቀ። ወደዋለሁ አልወደውም ምን አገባንኛ? ስለመወደድ እኮ አለ ጉዳይ ይሄ ነገር መሰራት አለበት ወይ በቀዛት ሴት እሱም ማድረግ ከቻላችሁ ዘንድ ከሆነ ጊዜ ዋለ፣ ደግሞ ፓሽናችሁን የምትፈልጉትን ነገር እያደረጋችሁ ትሄዳለ። አራተኛው ፎከስ ኦን ቢገር ቲንግስ፣ ቢገር ፕሮብሌሞችን ሶልቭ ለማድረግ በተቻላችሁ መጠን የምትሞክሩ ጥሩ። ምን ማለቴ መሰላችሁ? ቀለል ያለች ኤግዛምፕል ልስጣችሁ። ለምሳሌ አንድ ጫማ መጥረግ የሚሰራ ሰው ወይም ኤሊስትሮ ሙያ ላይ ያለ ሰው በቀን ውስጥ ጠዋት ተነስቶ 12 ሰዓት ላይ ስራ ቢጀምር 12 ሰዓት ጀምሮ እሺ አንድ ሰዓት ላይ ስራ ቢጀምር ማታ አስራ አንድ ሰዓት ላይ እቃውን ይዞ ቢገባ፣ በቀን ስንት ሰዓት ሰራ ማተው? ኦልሞስት ወደ 8 ሰዓት ምናምን ሰራ ማተው። ምሳ ምናምን የምንቆጥርበት አይደል። ልክ እንደዛው ደግሞ ሌላ ሙያ ውስጥ ያለን ሰው ብትወስዱ፣ ለምሳሌ ብረት የሚሰራ ሰው፣ ብረታ ብረት የሚሰራው ሰው ልክ እንደሱ ሁለት ሰዓት ገብቶ ማታ 12 ሰዓት ይወጣል። ቢሮም የሚገባው ሰው እንደዛው፣ የራሱንም ስራ የሚሰራው ሰው እንደዛው። ግን ትልቁ ፖይንት ምንድን ነው? በሰዓት ግን የሚያገኙት ገቢ አናየት አይደል። ከሙያቸው የተነሳ የሚያወጡት ኤፈርት ተመሳሳይ ነው። የሚያባክኑት ታይምም ተመሳሳይ ነው። ጀስት ልዩነቱ ምንድነው? የሚያገኙት ገቢ ግን ይለያል። በጣም ፎከስ ማድረግ አለባችሁ ፕሮፌሽን ስትመርጡ፣ እስኪል ስትመርጡ በምን ያህል ሰዓት ምን ያህል ሊያሰራኝ ይችላል፣ ይሄ እስኪል የሚለውን ቀድማችሁ ማሰብ መቻል አለባችሁ። አዘርዋይስ ያንን ደግሞ የሚወስነው እናንተ ሶልፍ የምታደረጉት ፕሮብለም ነው። ስለዚህ ሶልቭ የምታደረጉት ፕሮብለም ትልቅ በሆነ ቁጥር በሰዓትም የምታገኙት ገቢ ትልቅ እየሆነ የሄደ ትልቅ ነገር ላይ ደግሞ ትኩረት ባደረጋችሁ ቁጥር በጣም ደስ የሚለው ነገር ምንድነው? ኮምፒቲሽን የለም። ስፔሻሊ ኢትዮጵያ ውስጥ ምንም ስራ እየተሰራ አይደለም ማለት ይቻላል። አብዛኛው ነገር ባዶኖ ክፍት ነው። የግድ ብዙ ሰዎች የሚያስቡት ነገር የተያዘውን ኢንዱስትሪ እያሰቡ አይ እንትንማ እየተሰራበት ነው ወይም እንትንማ ተይዟል ብሎ ያስባሉ። ግን ለምን የተያዘውን ኢንዱስትሪ ታስባሉ? ከሱ ከፍ ያለ የሆነ ፕሮብሌም ሶልቭ ለማድረግ ብታስቡ፣ ግን ኢትዮጵያ ውስጥ አብዛኛው ነገር ኦልሞስት አልተሰራ ባዶኖ ማለት ይቻላል። ፓርት ስለ አክሽን እና ማይንድሴት ነው የምናወራው። እዚህ ውስጥ ደግሞ እንግዲህ አምስተኛ አድቫይዜ ገንዘብ ፍጥነትን ይወዳል፣ ዲሲዥን ይፈልጋል። ነገሮችን በጣም የምተወሰኑ ሰው መሆን መቻል አለባችሁ። አንድ ፖስት ለማድረግ ለምሳሌ፣ አንድ ጽሑፍ ፖስት ለማድረግ ሳምንት የምትጨነቁ ከሆነ በቃ ሰክሰሳችሁም እንደዛው ነው የሚዘገየው። አንድ ነገር ያሰባችሁትን ነገር ቶሎ ስናቸሁ ቶሎ ድርጊት ካልገባችሁ ያው ሰክሰሳችሁም እንደዛው እየዘገየ ነው የሚሄደው። ስለዚህ አንድ ሰው የሆነ ውሳኔ ለመወሰን አንድ ሳምንት የሚፈጅበት ከሆነና እሱ ሰውየ አንድ ሳምንት የፈጀበትን ነገር እኔ ደግሞ በአንድ ሰዓት ውስጥ የማደርገው ከሆነ ያ ሰውዬ በሳምንት አቺቭ የሚያደርገውን ነገር ነው እኔ በአንድ ሰዓት አቺቭ ማድረግ። ስለዚህ ከወር በኋላ ስንገናኝ እሱ አምስት ሺህ ብር ሲሰራ እኔ አምስት መቶ ሺህ ብር ብሰራ ሊገርማ ይገባ። ምክንያቱም ከሱ መቶ እጥፍ የተሻለ ፈጣን ውሳኔዎችን መወስነው። ሁልጊዜ መመላት አባባል አለችም ሰዎች በአመት የሚሰሩትን ገቢ በወር መስራት ከፈለግ ወይም ያንን ብር በወር ጀነሬት ማድረግ ከፈለግ እነሱ በዓመት ውስጥ የሚወስኑትን ውሳኔና አክሽን አንተ በአንድ ወር ውስጥ ማድረግ መቻል አለ። ምክንያቱም ሁልጊዜም ኤፈርት እና ውጤት ተያይዘው የሚሄዱ ነገሮች ናቸው። ስለዚህ ሰዎች በዓመት ውስጥ የሚወስኑትን ውሳኔ የሚያደርጉትን ነገር በወር ውስጥ ማድረግ ከቻል በጣም በፍጥነት ነገሮችን የምትወስን ከሆነ በጣም በፍጥነት አክሽኖችን የምትወስድ ከሆነ እነሱ በዓመት የሚያደርጉት ነገር አንተ በወር ማድረግ ትችላለህ። ይሄን ደግሞ ለማድረግ በጣም የተሻለው መንገድ የሚመስላችሁ ዲሲዥን ሲስተም ማዘጋጀት ነው። ለራሳችሁ አንድ ነገር እንደዚህና እንደዚህ ከሆነ ሁሌም እንዲህ ብዬ ነው የምወስነው፣ አንድ ነገር እንደዚህና እንደዚህ የሚገጥመኝ ከሆነ ሁሌም እንዲህ ብዬ ነው የምወስነው የሚሉ የሆኑ ሴት ኦፍ ሲስተምስ ቢኖራችሁ በጣም አሪፍ ነው። እኔ እራሴ ሴት ኦፍ ሲስተምሶችን እንግዲህ ዘ ላስት ፋይቭ ኦር ሲክስ ይርስ ቢውልድ አድርጌያለሁ። አንዳንዴ አእምሮዬ ላይ ለውሳኔ በጣም ማወጣው ማወርደው ማወጣው ማወርደው ሆኖ አእምሮዬን በጣም የሚይዙ ነገሮች አሉ። እነሱ ነገሮች በጣም ጊዜ እንዳይወስዱ ቶሎ ኤክስኪዩት እንዳደርግ የራሴ ሲስተም ያዘጋጀዋቸው። ለምሳሌ አንድን ነገር በጣም ረዥም ጊዜ አዎ፣ ላደርገው፣ አይ አታድርገው፣ አይ ላድርገው፣ አይ አታድርገው፣ አይ ልጀምረው፣ አይ አትጀምረው እያልኩ ከራሴ ጋር በጣም ጨቃጨቅ ከሆነ በቃ አታድርገው ማለት ነው። በቃ ብዙ መጨነቅ አያስፈልግም፣ በቃ አታድርገው ማለት ነው። ስለዚህ ይሄ ነገር ሳምንታት፣ ወራት፣ አመታት፣ ስድስት ወር፣ ሰባት ወር ምናምን ነገር አያስጨንቀኝም ነ ላድርገው፣ አላድርገው፣ ላድርገው፣ አላድርገው እያለ ውስጤ እየተጋጨ እየተታገለ ካየሁት አታደርገው ማለት ነው። ወስኝ ይጨርሻሉ። አይ ዶንት ሀፍቱ በጣም ኦቨርቲንክ ማድረግ አይጠበቅም። ያ ደግሞ በጣም ሜንታል ፋቲግ ይፈጥራል። ኢነርጂ በጣም ድሬን ያደርጋችሁ። ይሄ እንግዲህ ከብዙ ሲስተሞች ውስጥ አንዱ የነገርኳችሁ። ሁልጊዜም ራሳችሁን እያያችሁ ዲሲዥን ለወሰን ስል ብዙ ጊዜ ግራ የሚያጋባኝ ነገር እንዳልወስን የሚያደርገኝ ነገር ምንድን ነው? ኦቨርቲንክ እንዳደርግ የሚያደርገኝ ነገር ምንድን ነው? ሶ እነዚህ ነገሮች ኦኬ፣ ከዚህ በኋላ ስወስን እንዲህ ነው የምወስን፣ እንደዚህ ነገር ከገጠመኝ ይሄ ነው ማረግ ነው መልሱ እንደዚያን ነገር ከገጠሜ ደግሞ ይሄ ነው ማለት ነው ብላችሁ ብዙ ሲስተም ሊስት ማድረግ ትችላላችሁ። እኔ ራሴ ያለ እንግዲህ ሜይ ቢ ሌላ ጊዜ በሌላ ቪዲዮ ልሰራላችሁ እችላለሁ። ስድስተኛው እናንተነታችሁ እንዲያሸንፍ አድርጉ። ራሳችሁን ለመሆን በተቻለ መጠን በጣም ብትታገሉ ጥሩ ነው። ብዙ ጊዜ ራሳችን ልንሆን ስንፈልግ የሚጨንቀን ነገር ቤተሰብ ምን ይለኛል፣ አጎቴ ምን ይለኛል፣ ጓደኛ ምን ይለኛል፣ አብሬ የተማርኩት እንትሎች ምን ይላሉ ምናምና የሚሉ ነገሮች አይምሯችን ላይ ይመጣሉ። በጣም የሚያስቀው ነገር ግን ምንም አይልም፣ ቴይ ዶንት ኬር፣ ቴይ አር ሊቪንግ ቴይ ላይፍ። እናንተ የራሳችሁን ላይፍ እየኖራችሁ የምታደርጉት አክሽኖች በሙሉ የግድ ከሰው ጋር ታች ማድረግ የለባችሁ በኮንፊደንስ እራሳችሁ አፕላይ ማድረግ መቻል አለባችሁ። ያም ብቻም ሳይሆን ደግሞ ፓስት ላይ ሀፕን ያደረጉ ችግሮች ቦትልኔክ የሆኑባቸው ነገሮች አንድ ነገር ላይ ሞክራችሁ ለምሳሌ ካልተሳካ በቃ እኔ ሁሌ ይሳካልኝ ማለት ነው የሚል አይነት ማይንሴት ይኖራቸው አይገባም። እሱ ነገር ቶሎ ማጥፋት መቻል አለባቸው። በቃ ያ ነገር ያልተሳካው ያ ነገር ስራ አልተሳካ ነው እንጂ እናንተ ማይሳካላቸው አይነት ስለሆናቸው አለ በጣም አታሽድ መሆኑ የለባቸው። እንደዚህ አይነት ነገሮች ጋር በተቻለ መጠን በቃ ራሳችሁን ለመሞክሩ ነገሮች አልተሳኩም ማለት እናንተ ሁሌ ይሳካላችሁ ማለት አይደለም። ያም ብቻም ሳይሆን ደግሞ ከዚህ በፊት በተደረጉ ጥናቶች ብዙ ጊዜ ላይፍ ላይ ሰክሰስፉል የነበሩ ሰዎች ቀድመው ሰክሰስፉል እንደሚሆኑ የሚያምኑና የሚናገሩ አይነት ያ ማለትም ማለት ነው እንግዲህ ሌላ ነገር ውስጥ ከመግባታቸው በፊት ሰክሰስፉል ከመሆናቸው በፊት ዊነር ከመሆናቸው በፊት ኦልሬዲ ያ የዊነር ሜንታሊቲ ያስፈልጋቸዋል። ስለዚህ አንድ ጊዜ አልተሳካልኝ ማለት ወይም ሁለት አልተሳካልኝ ማለት ወይም ያደረኳቸው ነገሮች አልተሳኩልኝ ማለት ሁሌ ይሳካልኝ ማለት ግን አይደለም። ሰባተኛው ከዚህ በፊትም ይሄን ነገር ተናግሬዋለሁ። ወርክ ሃርድ አት ሴም ታይም ወርክ ስማርት። እንደውም ግን ወርክ ሃርድ መቅደም አለ። የአሁን ዘመን ንግግሮች አሉ፣ ወርክ ስማርት ነው ዋናው ምናምን ምናምን። ነገር ስማርት የሆነው ነገር ግን ማወቅ ከፈለክ መጀመሪያ ሃርድወርከር መሆን አለ። ሃርድወርክ የሚጠላ ወይም የሚታው አይነት ነገር አለ ሃርድወርክ ሃርድወርክ ይዝ በጣም ትልቅ ነገር። ስማርት የሆነውን ነገር ራሱ እንድታውቅ የሚያደርግህ ሃርድወርከር ስትሆን፣ ሃርድወርክ ካላደረግ ምን ስማርት ነው ምን ስማርት አይደለም ምን ታውቅ? እንግዲህ ነገሮችን አቺቭ ለማድረግ በምትታገሉበት ሰዓት ላይ በጣም ሃርድወርከር በምትሆኑበት ሰዓት ላይ ሰዎች ሙድ እንደሚይዝባችሁ ያው መገመት አለባችሁ። በአክሱም አንትን ጀምሮ አልቶ ምናምን በአክሱም እንደዚህ በአክሱም በቃ ከኛ ጋር ሄንጋውታ አያደረግም ምናምን እንጣ ማታ አይሱም አይወጣም በአክ ባክ ምናምን እንደዚህ አይነት ነገሮች ወይም እሱ አይዝናናም እንደዚህ ነው ምናምን አይነት ጀጅመንቶችን ጠብቁ፣ ከቤተሰብ ከጓደኛም ከምንም። ጀስት ፓርት ኦፍ ዘ ጌም። ሁሉም ያሳለፉ ሰዎች እንደዚህ እንዳለፉ ማወቅ አለባችሁ። በተቻለ መጠን ኖይስን ሁካታ ጫጻታ ምናምን ነገር ኢግኖር አድርጋችሁ፣ ጀስት ትኩረት ከራሳችሁ ጋር ራሳችሁ ላይ ማተኮር ከዛ በኋላ ስራዎችን መስራት በቃ ምንም የሚበላችሁ ሰው ችግር የለውም። አንድ የምትባል አባባላለች ዩካን አስክ ዋን ፕላስ ዋን በት ዩካን ታስክ ቱ ይባላል። ምክንያቱም ቱ ይዛ አንሰር መልስ አይጠየቅም። ጥያቄ የሚጠየቀው መልስ ሳይሆን አንድ ሲደመር አንድ ስንት ነው ይባላል እንጂ ሁለት ስንት ነው ይባላል። ሁለት ስንት መልስ መልስ ስንትራ ይባላል። ጥያቄ የሚጠየቀው መደመሯ ነች፣ ኦፕሬሽኑ። ስለዚህ መጨረሻ ላይ ውጤት ስታመጡ ሁለት ላይ ስትደርሱ ብዙ ሰዎች ላይ ጠይቃችሁ የሚጠይቋችሁ መች ይመስላል? ዋን ፕላስ ዋን ላይ እናንተ ገና ጥያቄ ላይ እየታገላችሁ እያለ ብዙ ሰው ሙድ ሊይዝ ይችላል። ነገር ግን ሲያልፍ ሁሉም ሰው ቱ ላይ ጥያቄ አይፈጠር። በቃ ኦኬ፣ ይሄ ነገር አቺ አርጎታል ማለት ነው። የመጀመሪያው ፓርት ላይ ስለ ፎከስ እና ስትራቴጂ ያወራል። ሁለተኛው ላይ ስለ አክሽን እና ስለ ማይንሴት ያወራል። ሶስተኛው ላይ በጣም ማስተዋል ያለባችሁ ሪሌሽንሽፓችሁ እና ሳክሪፋይስ ነው። እዚህ ውስጥ እንግዲህ አድቫይስ ማድረጋችሁ ነገሮች ንገራቸው። የመጀመሪያው አድቫይስ የሚሆነው ኤርሊ ኤጅ ላይ በተቻለ መጠን ኔትወርካችሁን ተዉና አርፋችሁ ስሩ። እንግዲህ ብዙ ጊዜ ይባላል ኔትወርክ ኢዝ ኔትወርክ ምናምን ነገር ኔትወርክ አርግ እንጂ ከሰው ጋር ተገናኝ እንጂ ከሰው ጋር ስትገናኝ ስራ ሚስጠራ። ኤርሊ ኤጅ ላይ እንደዛ የሚባል ነገር የለ። አብዛኛው ነገር የብቸኝነት ጊዜ ነው። እውነቱን ነው የምነግራችሁ። ያላሳለፍኩትን ላይፍ አይደለም የማወራው። አብዛኛው ነገር ሰክሰስፉል ሞ የምትፈልጉ ከሆነ አብዛኛው ፓርት ለብቻችሁ የምታሳልፉት ታይም፣ ዙሪያችሁ ላይ ሰው አይኖርም። ኔትወርክ አረጋችሁ አላረጋችሁ የምታወጡት ብዙ ለውጥ የለም። እናንተ ፕሮቫይድ የምታደርጉ ሰርቪስ ወይ እናንተ ፕሮቫይድ የምታደርጉት ፕሮዳክት ተፈላጊ እስከሆነ ድረስ ኔትወርካችሁ ምናምናም ማተር የሚያደርግበት ነገር አለ። ብዙ ጊዜ ኔትወርክ ምናምና የሚሉ ሰዎች ሪስፖንሲቢሊቲ፣ አካውንታብሊቲ መውሰድ የማይፈልጉ ሰዎች ናቸው ብዙ ጊዜ በራሳቸው ግንጥል ጥል ብለው ነገሮችም ማከናወን የማይፈልጉ ሰዎች ናቸው። ኮንታክት ማድረግ ትላልቅ ሰዎችን ኔትወርክ ማድረግ ምናምን፣ ራሳችሁ ስራ አቺቭ እያደረጋችሁ ስትሄዱ ያው አቺቭመንት ብለን እናስባችኋለን አይደል? ለምሳሌ በትምህርት ሲሳካላችሁ፣ በገንዘብ ሲሳካላችሁ፣ ፋሚሊ ቢልድ ስታደርጉ፣ ካምፓኒያችሁ በደንብ መንቀሳቀስ ሲጀምር ምናምን ምናምን፣ ሰክሰስ ናቸዋል። ያኔ እናንተ ሳትፈልጉ በግድ ሰዎች ኮኔክት ማድረጋቸው አይቀርም። ከእናንተ እሱ ጋር እስክትደርሱ ድረስ ኔትወርክ ላይ በጣም አትጨ ነው። ጀስት ስራችሁን ብቻ ስሩ። ብዙ ጊዜ ስለማይ ነው ኔትወርኪንግ ኢቨንት አለ እዛ እንትን እንበል፣ እንደዚህ አይነት ኢቨንት አለ እዛ እንትን፣ ጥሩ ነው ሰዎችን ለመተዋወቅ ምናምን። ነገር ግን ከወርኩ በላይ ግን አድርጋችሁ አታስቡት። ኔትወርኩ ብቻውን በጣም ትልቅ ለውጥ የሚያመጣ አድርጋችሁ አታስቡት። ኦቨርሬትድ ኢንፋክት፣ እንደውም እኔ ሁል ጊዜም ሰዎች ሰጀስት ማድረግ ነው በትክክል ላይፍ ላይ ማሸነፍ የምትፈልጉ ከሆነ ብቻችሁ መሆን አለባችሁ ብዬ አስባለሁ። የትኛውም አለም ላይ ሰክሰስፉል የሆነ ሰው ባዮግራፊያቸው ማንበብ ትችላላችሁ። በጣም ለረዥም ጊዜ ኮንሲስተንትሊ ብቻቸውን ሆነ ያሳልፉበት ጊዜ አለ። ስራውንም እየሰሩ በሉት አሁን ላይ 10 ሰው 12 ሰው 20 ሰውም ሊሰራው የሚችለው ስራ ሊሆን ይችላል። ብቻቸውን ሲሰሩት ነው። በትክክል ዊን ማድረግ የምትፈልጉ ከሆነ አይሶሌሽን ግዴታ። ከቤተሰብ በጣም ልትርቁ ትችላላችሁ፣ ከጓደኞች በጣም ልትርቁ ትችላላችሁ። ብቸኝነቱ ሊያስጨንቃችሁ ይችላል። አንዳንዴ የሚሰማቸው ብዙ ስሜቶች ሊኖሩ ይችላሉ። ትክክለኛ ዊነር ግን የምትሆኑት በዛ መንገድ ውስጥ ሪያሊቲ ደስ የሚለውን ስቶሪ ብቻ አለም ነግራቸው ፈልገው ሪያሊቲ ወይ ነው። ዘጠነኛ መስዋዕትነትን መቀበል መቻል አለባችሁ። ሳክሪፋይስ የምታደረጉት በጣም ብዙ ነገር አለ። ያ ነገር ከመምጣቱ በፊት አክሰብት አድርጉት። ካልሆነ መሀል ላይ ታቆሙታላችሁ። ይህንን ጆርኒ የጀመራችሁትን የፋይናንሻል ፍሪደም፣ በአጠቃላይ ፍሪደም ጉዞ መሀል ላይ ተስፋ መቁረጣችሁ አይቀርም። ምክንያቱም ከመጀመሪያው ምን ያህል ሀርድ እንደሆነና ሳክሪፋይስ የምታደረጉት ነገር እንዳለ ማወቅ አለባችሁ። ሁሉም ነገር ጊቬን ቴክ ነው፣ ትሬድ ነው የምታደረጉት አይደለ። ስለዚህ ሳክሪፋይስ የምታደረጉት ነገር ሊኖር ይገባል፣ የሆነ ነገር አቺቭ ማድረግ የምትፈልጉ ከሆነ አዘርዋይስ የሚመጣ አዲስ ነገር፣ ሰው ሲተኛ እናንተ ቁጭራችሁ መስራት መቻል አለባችሁ። ሰው ሄንጋዎት ሲያደርግ ኳስ ሲያይ እናንተ ቁጭራችሁ መስራት አለባችሁ። ሰው ውልደት ሲያከብር እናንተ ቁጭራችሁ መስራት አለባችሁ። በጣም ብዙ ሳክሪፋይስ የምታደርጓቸው ነገሮች አሉ። ሄንጋውት ሲያደርጉ ተገናኝተው ጌት ቱጌዘር ሲኖር የድሮ ጓደኛሞች እንገናኝ ጠጣ ምናምን ሲባል እናንተ ቁጫዎች መስራት አለ። አይ እንደ ማጆሪቲ መሆን ፈልጋለሁ የምትሉ ከሆነ ያንን ማድረግ ትችላላችሁ። ሄዳችሁ ግን እንደ ማጆሪቲ ነው የምትሉት። የተለየ ሰው ሆን የተለየ ሰው መሆን ከፈለጋቸው የተለየ ነገር ማድረግ አለባቸው። ከሰው ከኦርዲነሪው ለየት ያለ ሰው መሆን የምትፈልጉ ከሆነ ከኦርዲነሪው ለየት ያለ ነገር ማድረግ መቻል አለባቸው። ሌላው ሰው እያደረገ ያለውን ነገር እያደረጋችሁ መቼም የተለየ ውጤት አጠብቁም። እናንተ ምንም የተለያችሁ ሰው ስላላቸሁ ሳክሪፋይስ የምታረጉት ሌላው ነገር ኮንሲውም የምታረጉት ነገር ነው የምታዩት ነገር ምንድን ነው? በየቀብ ሁልጊዜም እናንተ የሚቀየር ሰልፍ ኢምፕሩቭ ሊያረጋችሁ የሚችል ስፕሪቹዋሊቲያችሁን በጣም ቢልድ ሊያደረግ የሚችል ፐርሶናሊቲያችሁን ቢልድ ሊያደረግ የሚችል ኢንተግሪቲያችሁን ቢልድ ሊያደረግ የሚችል መሆን አለበት። ስታድርጉ በገንዘብ ብቻ አይደለም ማደግ አለባችሁ፣ በስብዕና ማደግ አለባችሁ። ገንዘብ ብቻውን ሌባ ሊያረጋችሁ ይችላል። ምንም ትትና የሌለው ካይንድ ያልሆነ ለሰዎች ማይጨነቅ ውኬድ ማይንድ እግዚአብሔርንም ፈጣሪንም ማይፈራ ሰውንም ማያፍር አይነት ሰው እንድትሆኑ ያደርጋችኋል። እንደዛ መሆን የለባችሁ። ሁልጊዜም ሰልፍ ኢምፕሩቭመንት ያስፈልጋል። ኮንሲዩም የምታደርጉት ነገር በጣም ማተር ያደርጋል። የምታያቸው ቪዲዮዎች በጣም ማተር ያደርጋል። ዝም ብሎ ጥቅም የሌለው ቀልድ ብቻ መሆን የለበትም። ይሄ ሁሉ ነገር እንግዲህ ሳክሪፋይስ የምታደርጉት ነገር ነው። በሳምንት አደለም በወሎ ፊልም ላታዩ ትችላለ። እነዚህ ነገሮች እንደ ቀላል የምታያቸው ሊመስሏቸው ይችላሉ። አሁን ስታስቧቸው ግን፣ ሪል ላይፍ ላይ ሲወርዱ ቀላል ነገሮች ያ ከብዙ ሰው ያራርቃቸው ነገር። ግን ይህን ነገር ፈልጓለሁ የምትሉ ከሆነ ይሄንን ሳክሪፋይስ አክሰብት ማድረግ አለባቸው። አዘርዋይስ ላረጋግጥላቸው የምፈልገው ነገር ይህን ማታረጉ ከሆነ የትም አደርሱ። እዚሁ ጋር የመጨረሻ አድቫይሴ ደግሞ ድብርት እንደሚኖር ማመን አለባችሁ። ቦርደም ሊኖር ይችላል። ጆርኒው ቀላል የሚባል ከብዙ ሰው ተነጥላችኋል። ሁሌ ሃርድወርክ ላይ ናችሁ። የምታስቧቸውን ነገሮች አቺቭ ለማድረግ የምትፈልጉ ከሆነ የግድ እነዚህ ነገሮች ማድረግ አለባችሁ። ኮንሲስተንት መሆን አለባችሁ። ብዙ ጊዜ ማተታቢ ሰው መሆን አለባችሁ። ቅዳሜና እሑድ ነው፣ ከሰኞ እስከ ዓርብ ነው፣ በዓል ነው፣ አይ ጌቱ ጌዘር ነው፣ እንትን ነው፣ ዛሬ ነው የሚባል ነገር ላይኖር ይችላል። በየቀኑ ሸዋፕ ማድረግ ይጠበቅባቸዋል። ትልቅ ነገር የምትፈልጉ ከሆነ መቼም ዛሬ አሪፍ ፐርፎርማንስ ነገ ደግሞ ድክም ያለ ማድረግ አትችሉም። ሁል ጊዜም ሴም ፐርፎርማንስ እያሳያችሁ ሸዋፕ ማድረግ መቻል አለባችሁ። ይሄ ደግሞ ለረዥም ጊዜ ሲደረግ ቦሪንግ ይሆናል። ዴሊ ሩቲናችሁ በጣም ቦሪንግ፣ ሌላ ሰው አንተ እንዴት ነው እንደዚህ ሚኖር በጣም ቦሪንግ ነው ሊላችሁ የሚችልበት አይነት ሊሆን ይችላል። ኢቭን ለእናንተ አንዳንዴ ስታሰቡት አይኔ እኮ ይሄ ነገር ግን እንዳሰብኩት በጣም ቦሪንግ ነው የምትሉት ራሱ ሊሆን ይችላል። ይህንን ቦሪንግ ነስ ራሱ ግን መቀበል መቻል አለባችሁ። አዘርዋይስ ኤጌን ላረጋግጥላችሁ የምፈልገው ነገር ሀያዎቻችሁ ላይ ምንም አይነት ቤዚክ የሆነ ፋውንዴሽን ነገር ካታሳልፎ አይሆፕ ይሄ ቪዲዮ እንደጠቀማቸው አስባለሁ። ሶስቱም ፓርቶች ላይ በጣም ወሳኝ ወሳኝ የሆኑ ማስባቸውን አጠር አድርጌ ለማቅረብ ሞክሬያለሁ። እኔ ማስባቸውን አድቫይሶች እናንተ የትኛው ተመቻችሁ፣ የትኛው የበለጠ ከእናንተ ጋር ሊታረገ መቀየር የምትፈልጉት ነገር የትኛው ነው ከነዚህ ውስጥ ወይም ደግሞ በጣም ያያችሁት ያስተዋላችሁት ነገር ምድ የሚለውን ኮሜንት ላሳውቁኝ። የሁላችሁንም አነባለሁኝ።